ከባድ የጥንቃቄ መልዕክት። አሁን ከደቂቃዎች በፊት ቲክቶክ ላይ ያየኝ አንድ ሁለት መቶ ምናምን ሺህ ፎሎወር ያለው ልጅ ደውሎልኝ ነበር እና ስልኩ በአጋጣሚ ሌባ ይሰርቀዋል። ስለዚህ ሌባ ከሰረቀው በኋላ ሲም ካርዱን አላዘጋውም ነበረ፣ የተሰረቀበት ሰውዬ ማለት ነው። ስለዚህ ከቴሌ ብሩ ላይ ያለውን ብር ወስደውበታል፣ ብድር ተበድረውበታል። ከትንሽ ቀናቶች በኋላ ሄዶ ሲም ካርዱን ካወጣው በኋላ ቼክ ሲያደርግ ብር ሲገባ እዳህ ተከፍለዋል የሚልና ቀሪዳ እንዳለበትም ይነግረዋል። ይሄ የደረሰበት ሰው ይህ ምንድን ነው የሚለው የቴሌብር ፓስወርዴን ከኔና ከባለቤት ውጭ ማንም አያውቅም። ስለዚህ ከውስጥ የሰጠብኝ ሰው አለ ነገር ነው የሚለው እና ይህን ነገር ላስረዳችሁ፣ ምንም ስልካችሁ ከተሰረቀ ወዲያውኑ ሲምካርዱን አዘጉ ዘጠጠና ደውላችሁም ይሁን አቅራቢያችሁ ወደሚገኝተው ቴሌኮም ሄዳችሁም ይሁን ወዲያውኑ አዘጉ። ምክንያቱም አሁን ለምሳሌ ቴ ቴሌኮም ሴኩሪቲ ሜዥር ብሎ ቴሌብር ላይ ያደረገው ምንድን ነው፣ አንደኛ ሲምካርዱ ስ ቀፎስ ከሌላ አይሰራም። በሱ ሲምካርድ ሎጊን ለማድረግ ለመጀመሪያ ጊዜ ሲምካርዱ እዛ ላይ ዳታ ካልበራ አይሰራም ነው ነገር ግን ሲም ካርዳችሁ ሰው እጅ ላይ ከገባ ካላዘጋችሁት ሲም ካርዱን አስገብቶ ዳታ ማብራትና ሎጊን ለማድረግ ሲሞክር ፓስወርድ ስተት ነው ይለዋል፣ አይደለ? ስለዚህ በተለያየ አጋጣሚ ሰው ፓስወርዱን ሲረሳ ደግሞ ሪሴት ማድረጊያ መንገዶች አሉ። አንደኛው 126 ላይ ቴክስት ማድረግ፣ 127 ላይ መደወል። ስለዚህ እዛ ላይ የምትጠየቁት ምንድን ነው ስም ከናያትና የመጨረሻ አካውንታችሁ ላይ ያለውን ሂሳብ ወይም ደግሞ ባላንስ ነው፣ እና በዛ ስልክ መደወል አለባችሁ ነው። ስለዚህ ሌባው እጁ ላይ ያለ ሲም ካርዱ ረስቻለሁ ብሎ ደወለ ስም ጣሚ ሊያገኘው ይችላል እንደ ትሩ ኮለር ምናምን አይነት ነገሮች እና እንዲሁም የሚያውቃችሁም ሰው ሊሆን ስለሚችል ያንን አገኘ። ሌላው ደግሞ መጨረሻ ላይ ያለው ወይም ደግሞ በጊዜው ስንት ብር አለ አካውንት ላይ የሚል ጥያቄ ነው ስለዚህ ሌባው በሌላ ስልክ ትንሽ ብር ወደ ስልኩ ቢልክ ወደዚህኛው ቁጥር ወደ ሰረቀው መጨረሻ ላይ ቴክስት ይገባለታል አይደል ይህን ያህል ብር ገብቷል አካውንት ላይ ያለው ቀሪ ሳብም እንደዚህ ነው ስለሚለው ያንንም በቀላሉ ያገኛል ማለት ነው ስለዚህ በህግ የሚታዩት ነገሮች እንዳሉ ሆነው እናንተ ግን ይህንን ጥንቃቄ አድርጉ ሲምካርድ ከጠፋችሁ ቀፏችሁ ወዲያውኑ ሲምካርዳችሁን አዘጉ መልካም ጊዜ